ሰሜኑን ደም ያቃባው የሰሊጡ ጦርነት። ጦር አማዛዡ የሰሜኑ ወርቅ። የሱዳንን ጀኔራሎች ያስታጠቀው የኢትዮጵያ ሰሊጥ። የኮንትሮባንዱ አስደናቂ መንገድ ከመተማ እስከ ቻይና። ይሄ የሰሊጥ መንገድ እሳት ነው፣ ከግለሰብ እስከ ሀገር ለብልቧል። የነጩ ወርቅ ጉዞ ከኢትዮጵያ እስከ ሱዳን እልፍ ሰዎችን አባልቷል። ሰሜኑ የሚዋጋው ለሰሊጥ ነው። ሱዳን የምትታመሰው በሰሊጥ ነው። ለወጉ ሰሊጥ ከኢትዮጵያ ተሰብስቦ ወደ ውጭ ይላካል ይባላል እንጂ ሰሊጡ በአይሱዚው ድንበር አቋርጦ በሱዳን ካርቱም በኩል በፖርት ሱዳን ተጉዞ የዓለም ገበያ ላይ ቀርቦ ለሱዳን ጀኔራሎች ረብጣ ዶላር፣ ለኢትዮጵያ ደግሞ ጦርነትን ያስተርፋል። ይሄ ረጅም መንገድ በሰሞነኛ ይዳሰሳል። ሰላም የተወደዳችሁ የሰሞነኛ ቤተሰቦች፣ የሰሊጡ ጦርነት ሰሜን ኢትዮጵያን የሚያምስ ሱዳንን ደግሞ ምስቅልቅሏን ያወጣ ጉደኛ ሁነት ነው። የነገሩ መነሻ ተፈላጊው የሰሊጥ ምርት ሲሆን ይህ ተወዳጅ የቅባት ምርት የሚመረተው በሰሜን ኢትዮጵያ በወልቃይትና በመተማ እንዲሁም በቋራ አካባቢዎች ነው። እነዚህ አካባቢዎች ደግሞ የሱዳን ድንበር አዋሳኝ በመሆናቸው ሰሊጡ ኢትዮጵያ ምድር ላይ ተመርቶ በሱዳን ስም እንዲሸጥና የአሻጥር ገበያ ጥላ እንዲያጠላበት ሆኗል። ይህ ብቻ ሳይሆን በቀጠናው የማያባራ ጦርነት እንዲፈጠር አድርጓል። የሰሊጡ ጦርነት ከእርሻ መሬቶቹ እስከ ነጋዴዎቹ፣ ከአጓጓዥ መኪናዎቹ እስከ ኤክስፖርተሮቹ፣ ከፖለቲካ መሪዎች እስከ ሱዳን ጀኔራሎች ደርሷል። የሀገራችንን ቅርጽ በእጅጉ የቀየረውን ይህንን ጉዳይ ከመጀመሪያው እስከ መጨረሻው በትንትና አድርገን ወደ እናንተ እናደርሳለን። በቆይታችን አወዛጋቢውን የሰሊጥ ጓዳ የወልቃይትን ጉዳይ፣ በድንበር የሚያቋርጡ የሰሊጥ ጫኝ መኪኖችን ነገርና የሱዳን ጀኔራሎችን ረጅም እጅ እንዳስሳለን። አብራችሁ በራሴ ዳቦ ልብ ልቡን አጣውት። የኢትዮጵያ ሰሊጥ የሱዳን ተብሎ የተሸጠበት ሁነት። ለወትሮው በሱዳን ድንበር በኩል አብዛኛው የሰሜኑ አዋሳኝ የኢትዮጵያ ክፍል ጦርነትና ግጭት አጥቶ አያውቅም። ከወልቃይት እስከ መተማ ከገላባት እስከ ቋራ ለዘመናት የኢትዮጵያ ታጣቂ የአካባቢው አርሶ አደሮችና የሱዳን ወታደሮች በጥይት አረር ሲጫወቱ ኖረዋል። ለምን ከተባለ መሬቱ የሚያበቅለው ሁሉ ነጭ የሚያመርተው ሁሉ ወርቅ ነው። የድንበሩ ጉዳይ ብዙ አወዛጋቢ ነገር አለውና እሱን ብንተው እንኳን የሰሊጡ ነገር ግን ቆይቶ ለሱዳን መፈረካከስና ለአሁኑ የሰላም መደፍረሷ ምክንያት የሆነ ለኢትዮጵያ ደግሞ እልፍ ነፍሶችን የቀጠፈ ጦርነትን ያስከተለ ነው። አሁንም ግን ነገሩ አልቆመም። እንደውም በዚህ ዓመት በሚያስደንቅ መልኩ በቻይና ገበያ አንድ አስደናቂ ሁነት ተከሰተ። በዚህ ዓመት በኢትዮጵያ የተመረተው የሰሊጥ ምርት ጥራቱ አምና ከነበረው በተወሰነ መልኩ ያነሰ ነበር። ነገር ግን ባለፈው ዓመት በህገወጥ መንገድ በኮንትሮባንድ ከኢትዮጵያ ወጥቶ የሱዳን ሰሊጥ ሆኖ የቻይና ገበያ ላይ የደረሰው ግን በሱዳን ስም በውድ ተሸጠ። ይህ አዙሪት ታዲያ በድንበር በኩል ወደ ሱዳን የሚገባውና በኢትዮጵያውያን መኪኖች በኮንትሮባንድ የሚጓጓዘው ሰሊጥ እስካልቆመ የሱዳን ሰሊጥ እየተባለ የኢትዮጵያ ሰሊጥ በውድ መሸጡ የማይቀር ነገር ነው። ሰሊጥ እንዴት ከኢትዮጵያ ወደ ሱዳን በህገወጥ መንገድ ይጓዛል? ሰሊጥ በወልቃይት በመተማና በቋራ ከተመረተ በኋላ የግድ ወደ ማዕከላዊ ገበያ መቅረብ ይኖርበታል። ነገር ግን መሬት ላይ እንደዚህ አይሆንም። በመጀመሪያ የተሰበሰበው ሰሊጥ በድብቅ ባይሱዙ መኪኖች እየተጫነ ከ700 ኪሎ ሜትር በላይ የሚረዝመውን የሱዳን ድንበር እያቋረጡ ለሱዳናውያን ነጋዴዎች ሰሊጡን ይሸጡታል። ገዢዎቹ ምንም እንኳን ነጋዴዎች ነን ቢሉም ዋነኛ አለቆቻቸው የጦር ጀኔራሎች ናቸው። እነዚህ ጀኔራሎች ደግሞ የግድ ዶላር አግኝተው መሳሪያ ለመግዛትና ራሳቸውን አጠንክረው ወደ ካርቱም ለመገስገስ የውጭ ከረንሲ የሚያመጣውን ሰሊጥን ይፈልጉታል። በሕገ ወጥ መንገድም ያገኙታል በውድም ይሸጡታል። በዚህ ሂደት ኢትዮጵያ ጥራት ያለውን ምርቷን እያጣች ማግኘት የነበረባትን የውጭ ከረንሲ ታጣለች። ሰሊጥ የቀጠናው ንጉሥ እንዴት ሆነ? ሰሊጥ ማለት በዓለም ገበያ በእጅጉ የሚወደድና ውድ የሆነ የቅባት እህል ሲሆን በይበልጥ ወደ ዓለም ገበያ ኤክስፖርት የሚያደርጉት ሱዳንና ኢትዮጵያ ናቸው። ሁለቱም አገራት ምርቱን ነጭ ወርቅ፣ መሬቱን የነጭ ወርቅ ምድር ይሉታል። ምንም እንኳን ሱዳንም ከፍተኛ የሰሊጥ ኤክስፖርት አድራጊ ሀገር ብትሆንም በአፍሪካ ቁጥር አንድ የሰሊጥ አምራቿ ሀገር ግን ኢትዮጵያ ናት። ምርቱ የሚመረተው ደግሞ በሱዳንና ኢትዮጵያ አዋሳኝ ቦታዎች ከወልቃይት ጠገዴ እስከ መተማ ብሎም ከፊል ቋራ ድረስ ሲሆን ቦታዎቹ ከፍተኛ የቅባት እህል ምርትም ጦርነትም አያጣቸውም። አስደናቂው ዓመታዊ የሰሊጥ ገቢ ኢትዮጵያ አሁን ባለው ቁጥራዊ መረጃ ሰሊጥን ወደ ዓለም ገበያ ኤክስፖርት በማድረግ እስከ 800 ሚሊዮን ዶላር ገቢ የምታገኝ ሲሆን ይህ ቁጥር በህጋዊ መንገድ ከሀገር የሚወጣው ብቻ ነው። ነገር ግን በህገወጥ መንገድ በድንበር በኩል የሚወጣው ምርት በሶስት ወይም በአራት ጥፍ አሁን ካለበት ይልቃል። ሰሊጥ ለሰው ልጅ ፍጥረታት ቀደምት አዝእርት እንደሆነ የተለያዩ የታሪክ ድርሳናት ያውሳሉ። የሰሊጥ ምርት በግንባር ቀደምትነት ለውጭ ንግድ አቅርቦት ከመዋሉም ባሻገር ኢትዮጵያን ከተለያዩ የጎረቤት ሀገራት እንዲሁም ቀይ ባህርን በመሻገር ከሜዲትራኒያን ከመካከለኛውና ከሩቅ ምስራቅ ሀገራት ጭምር በንግድ የማስተሳሰር ሚና ተጫውቷል። ኢትዮጵያ የተለያዩ የግብርና ስነ ምህዳር ባለቤት መሆኗ በዓለም የልዩ ሰሊጥ ምርት መገኛ ማዕከል እንድትሆን አስችሏታል። ከዚህ በተጨማሪም ዓመታዊ የሰሊጥ ምርት መጠኗ በአማካኝ 675000 ሜትሪክ ቶን ሲሆን የማምረት አቅሟ ደግሞ ከ900000 ሜትሪክ ቶን በላይ እንደሆነ ይገመታል። ሀገራችን በሰሊጥ ምርት መጠን በዓለም በአራተኛ ደረጃ ላይ የምትገኝ ሲሆን፣ ምርቱን ለውጭ ገበያ በማቅረብ ደግሞ በሁለተኛ ደረጃ ላይ ተቀምጣለች። ሱዳን በበኩሏ ሰሊጥን ኤክስፖርት በማድረግ ረብጣ ዶላሮችን ወደ ሀገሯ የምታስገባው ሰሊጥን ኤክስፖርት በማድረግ ነው። በእርግጥ የሰሊጥ ዶላር ጀኔራሎችን አጠንክሮ አሁን ሀገሪቱ በአንድ እግሯ እንዳትቆም አድርጓታል። ትግራይ ክልል ደግሞ በተለየ ሁኔታ ከጦርነቱ በፊት ማለትም አወዛጋቢው የወልቃይት ዞን በሥራ በነበረበት ወቅት ከፍተኛ የሰሊጥ አምራች ክልል የነበረች ሲሆን ህወሓት ከመንግስት ጋር የተዋጋበት ዋነኛው ምክንያት ሰሊጥ ነው። በቅርቡ እንኳን ጌታቸው ረዳ ህወሓት ምዕራብ ትግራይ ወይም ወልቃይት ሲባል ለሰሊጥ መሬቱ እንጂ ስለ ተፈናቃዮቹ ተጨንቆ አያውቅም ብለዋል። የሰሊጡ ነገር ከንጉሱ ዘመን እስካሁን በኢትዮጵያ ስርዓተ መንግስት ምን ተጽዕኖ ነበረው? የአሁኑ የኢትዮጵያና ሱዳን የሰሊጥ ድንበር ውዝግብ የጀመረው በ19ኛው ክፍለ ዘመን በኢትዮጵያና በአንግሎ ኢጂፕሽያን ሱዳን ስምምነት ወቅት ሆነ ተብሎ ያልተሰመሩ ወይም በማጭበርበር እየተተዉ የድንበር መሬቶች ነበሩ። በተለይም በ1902 በአጼ ምኒልክና በእንግሊዞች መካከል በነበረ ስምምነት አንዳንድ ሆነ ተብለው የተሰሩ በእንግሊዞች በኩል የውዝግብ መነሻ የሆኑ የድንበር አከላለል ስህተቶች ነበሩ። በዚህም ኢትዮጵያና ሱዳን በወልቃይት በመተማና በአልፋሽጋ መሬቶች ሲወዛገቡ ኖረዋል። የደርግ መንግስት ከወደቀና መንበረ መንግስቱን ህወሓት በበላይነት የምትመራው ኢህአዴግ ሲቆጣጠር ወልቃይት ወደ ትግራይ እንዲከለል ተደረገ። በአንድም በሌላም መንገድ ታዲያ ህወሓት መልሶ በጉልበት እስኪነጠቅ ድረስ ወልቃይትን ሲጠቀምበት ኖረ። በአካባቢው ተስማምቶ ለዘመናት ለኖረው የአማራና የትግራይ ክልል ህዝብ የቀደመውም የአሁኑም የወልቃይት ይዞታ ጉዳይ አልጠቀመውም ቢባል ማጋነን አይሆንም። ኢትዮጵያና ሱዳን የማያባራው የሰሊጥ ሽኩቻና የቅኝ ግዛት ስምምነቶች በአፍሪካ ቀንድ ያሉ ድንበሮች በጣሙን አወሳጋቢ ናቸው። ከአመታት በፊት ኢትዮጵያ ከሶማሊያ ጋር በኦጋዴን የተነሳ ጦርነት አድርገዋል። እንዲሁም ከ ሃያ አምስት አመታት በፊት ደግሞ በትንሿ ባድመ ይገባኛል ምክንያት ኢትዮጵያና ኤርትራ ጦርነት ውስጥ ገብተው ነበር። በጦርነቱ 80 ሺህ የሚደርሱ ወታደሮች መሞታቸው የሚነገር ሲሆን በዚህም ምክንያት ሁለቱ ሀገራት ፍጥጫ ውስጥ ቆይተዋል። በተለይ ደግሞ ዓለም አቀፉ ፍርድ ቤት ለኤርትራ ከወሰናቸው ግዛቶች ኢትዮጵያ ለመውጣት ፈቃደኛ ባለመሆኗ አለመግባባቱ ለአመታት ቆይቶ ነበር። እነዚህን ቦታዎች ታዲያ ከጥቂት ዓመታት በፊት በትግራይ ውስጥ የተቀሰቀሰውን ውጊያ ተከትሎ የኤርትራ ወታደሮች መልሰው ተቆጣጥረዋቸዋል። ከዓመታት በፊት ደግሞ ኢትዮጵያና ሱዳን ለረጅም ጊዜ ተቋርጦ የነበረውንና ሰሊጥ የሚያምሰውን 744 ኪሎ ሜትር ርዝመት ያለውን ድንበራቸውን ለይቶ ለማመላከት የሚያስችል ንግግርን መልሰው ጀመሩ። የመፍትሄ ለመስጠት አስቸጋሪ የሆነው አካባቢ ፋሽጋ የሚባለው ነው። በ1902 እና በ1907 እንደ አውሮፓውያን አቆጣጠር የነበረው የቅኝ ግዛት ስምምነት መሰረት ዓለም አቀፉ ድንበር ወደ ምስራቅ ይዘልቃል። በዚህም ሳቢያ መሬቱ ወደ ሱዳን የሚካተት ይሆናል። ነገር ግን ቦታው ኢትዮጵያውያን የሚኖሩበት ሲሆን የግብርና ሥራ በማከናወንም የሚጠበቅባቸውን ግብር ለኢትዮጵያ መንግሥት ሲከፍሉ ቆይተዋል። ድብቅ ስምምነቱ ምን ነበር? ሁለቱ ሀገራት ሲያደርጉ በነበረው የድንበር ድርድር አማካይነት በ2008 እንደ ኤሮፓውያን አቆጣጠር ላይ ከመግባባት ደረሱ። በዚህም ኢትዮጵያ ለህጋዊው ድንበር እውቅና ስትሰጥ፣ ሱዳን ደግሞ ኢትዮጵያውያኑ በስፍራው ያለ ችግር ህይወታቸውን እንዲቀጥሉ ፈቀደች። ይህ እስከ ቅርብ ጊዜ ድረስ በድንበር አካባቢ ያሉ የነዋሪዎችን ህይወት ሳያደናቅፍ ኢትዮጵያ ግልጽ የድንበር መለያ እንዲኖር እስክትጠይቅ ድረስ ቀጥሎ ነበር። በሁለቱ ሀገራት መካከል ከስምምነት የተደረሰበትን የዚህን የድርድር ልኡክ የተመራው የህወሓት ከፍተኛ ባለስልጣን በሆኑት በአባይ ጸሐዬ ነበር። ህወት ከማዕከላዊ መንግስት ስልጣን ሲወገድ የአማራ ክልል መሪዎች ከሱዳን ጋር የተደረሰው ስምምነት በአግባቡ ሳያውቁት የተደረገ ድብቅ ውል ነው ሲሉ ተቃውመውታል። በቅርብ ጊዜ በፋሽጋ አካባቢ ለተከሰተው ግጭት ሁለቱም ወገኖች የራሳቸውን ምክንያት ያቀርባሉ። ነገር ግን እየተከሰተው የሚያከራክር አይደለም። በዚህም የሱዳን ሰራዊት ኢትዮጵያውያኑን ከሚኖሩባቸው መንደሮች ለቀው እንዲወጡ አድርጓል። ሁለቱ ሀገራት ስለ ድንበሩ ጉዳይ ድርድር ለማድረግ ቢስማሙም ሁለቱም የየራሳቸውን ቅድመ ሁኔታ አስቀምጠዋል። ኢትዮጵያ በድንበር አካባቢ ጉዳት የደረሰባቸውን ማህበረሰቦች ሱዳን እንድትክስ ስትጠይቅ፣ በበርካታ የድንበር ውዝግቦች ውስጥ እንደሚያጋጥመው ሁሉም ወገን የተለያየ የታሪክ፣ የህግ እና ለዘመናት የቆዩ ስምምነቶችን እንዴት መተርጎም እንዳለባቸው የየራሱ ትንታኔ አለው። በዚህ መሀል ግን ሱዳን ተበጠበጠች። ተቃዋሚዎችን በመደገፍ የተጀመረው የሁለቱ ሀገራት ውዝግብ ምን ይመስላል? ከሱዳን ጋር ያለው የነጩ ወርቅ ምድርና የድንበር ችግር በታሪክ ለረጅም ጊዜ የቆየውን ውዝግብ መልሶ እንዲያንሰራራ አድርጎታል። ከአርባ ዓመታት በፊት ሱዳን ህወሓትን ጨምሮ የብሔር ሸማቂ ቡድኖችን ስታስታጥቅ የኢትዮጵያ ወታደራዊ መንግስት ደግሞ የሱዳን አማጽያንን እየረዳ ነበር። በአውሮፓውያኑ በ1990ዎቹ ሱዳን ታጣቂ ቡድኖችን ስትደገፍ ኢትዮጵያ ደግሞ የሱዳን ተቃዋሚዎችን ትረዳ ነበር። በትጥቅ የተደገፉ ግጭቶችና አለመረጋጋቶች በብዙ የኢትዮጵያ ክፍሎች ውስጥ በሚያጋጥሙበት በዚህ ጊዜ ሱዳን በቅርቡ የተሟላ ባይሆንም በዳርፉር በኑቢያ ተራሮች ካሉ አማጽያን ጋር የሰላም ስምምነት ደርሳለች። በዚህ ሁኔታም ሀገሪቱ ወደ ቆየው አንዳቸው የአንዳቸውን ሰላም ወደሚያናጋ ተግባር ሊመለሱ ይችላሉ። በሱዳንና በኢትዮጵያ መካከል ያለው ግንኙነት ከፍተኛ ከሚባለው ደረጃ ላይ ደርሶ የነበረው ጠቅላይ ሚኒስትር አብይ ወደ ካርቱም ሄደው አልበሽር ከስልጣን ከተወገዱ በኋላ የዲሞክራሲ መብት ጠያቂ ተቃዋሚዎችና የሀገሪቱ ጀኔራሎች የሲቪል አስተዳደር እንዲመሰርቱ ድጋፍ ባደረጉበት ጊዜ ነው። የሱዳኑ ጠቅላይ ሚኒስትር ሃምዶክም ውለታቸውን ለመመለስ በትግራይ ግጭት በተከሰተበት ጊዜ መፍትሄ ለማምጣት ለማሸማገል ሙከራ አድርገው ነበር። ነገር ግን ጠቅላይ ሚኒስትር አብይ ኢትዮጵያ ውስጣዊ ጉዳዩን በራሷ ትወጣለች በሚል ሳይቀበሉት ቀርተው ነበር። ያም ሆነ ይህ በአሁኑ ሰዓት ሱዳንም እርስ በእርስ የምትባላ ሀገር ሆናለች። ኢትዮጵያ በሰሊጡ ጦርነት እልፍ ዜጎቿን በአስከፊ ጦርነት ሰውታለች። በእርግጥ አሁንም ቢሆን በአልፋሽ ጋር በሺዎች የሚቆጠሩ የሱዳን ጦር አባላት የሰፈሩ ሲሆን በኢትዮጵያ በኩልም በተመሳሳይ ወታደራዊ ጥበቃ እየተካሄደ ነው። የሀገር ውስጡ የሰሊጥ ጦርነት በወልቃየት መሬት ምክንያት አብዛኛው ሰው በአንድ ነገር ይስማማል የሰሜኑ ጦርነት አላስፈላጊ ብሎም መሰረቱ የተዛባና በቂ ምክንያት ያልነበረው ነው በሚል ምክንያቱም በቀጠናው በሁለቱም በኩል ማለትም በትግራይና በአማራ በኩል ያሉ የጦርነት ጎሳሚዎች ዋነኛ ትኩረታቸው ፍትህና ርትህ ሳይሆን ነጩ ወርቅ ሰሊጥና ሰሊጥ ብቻ ነበር ይህንን ለማስረገጥ ደግሞ በቅርቡ የህወት ከፍተኛ አመራር እና የትግራይ ጊዜያዊ አስተዳደር ፕሬዝዳንት የነበሩት ጌታቸው ረዳ በቀጥታ ህዋት የሰሊጡ መሬት እንጂ ህዝቡ ምንም አይመስለውም ወይ የማይገደውም ሲሉ ተደምጠዋል። በዛኛውም በሌላኛው በኩልም ቢሆን ታዲያ ከዚህ የተለየ ነገር አይኖርም። በዛ ቀጠና የሁሉ ነገር ሰሪ መሪ ሰሊጥና ሰሊጥ ብቻ ነው። የተወደዳችሁ የሰሞነኛ ወዳጆች ውስብስቡን ነገር በተቻለ አቅም አቅልለን ወደ እናንተ ያደረስንበትን ዝግጅት በዚሁ እናበቃለን። አብራችሁን ስለ ቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም